ሰላም ነው። ስንት ስንት ነው? ስንት ነው የሚሸጠው? ስምንት መቶ እስቲ ሊያው እንዴት ነው? ሰላም ነው። የምንድን ነው ይሄ? የእንጀራ መሸፈኛ እና የዳቦ መሸፈኛ። ለእንጀራና ለእንትን ለዳቦ መሸፈኛ የትሪ ማለት ነው። ኦኬ። በእጅ ነው የሚሰሩት? አዎ። እርሶ በጣም ጎበዝ ነው። ይህንን እየሰሩ ነው የሚተዳደሩት? እውነት። ምን ይሸጣሉ? ሌላ? እሺ። እና እንዴት ነው ስራ ትንሽ ወቦች ያሉ ነው እንጂ እንትን እንኳን ምንም እንትን የለውም። እግዚአብሔር ይመስገን። አዎ ብዙ ስንት ያገኛሉ? ቢያንስ በቀን በቀን ምን ያህል ያገኛሉ? ኧረ ምንም አላገኘም። ምን 50 ብር 30 ብር፣ አንዳንድ ቀንም አይሸጥበትም ቀን አለ። እውነት የት ነው የሚኖሩት? እኔ ወደ ሀና ማርያም ከዛ ነው የሚመጡት። እዚህ ብቻዎት ነው የሚኖሩት ወይስ ልጆች የሉም? ማንም የለም። ምንም የለኝም። እኔ የቤተ ክርስቲያን ልጅ ነኝ፣ በቃ በቤተ ክርስቲያን ነው ያደግሁት። ወደ ገዳም ለመሄድ ነበር ያሰብኩት፣ ጊዜው ሲበላሽ በቃ አልሆነ። ስለዚህ በዚህ በዓለሙ መኖር ይሻላል ብዬ እየሮጥኩ። ለምንድን ነው ወደዛ መሄድ ፈልገው ያላሳኩት? ለምን መሄድ አልቻሉም ወደዛ? አይ በቃ እንትን አለ አይደለም፣ ሳይው ግዛቱን፣ ምክንያቱም አቅም የሌለውን ሰው ገዳሞች ሆነ ምኖች ሊቀበሉ ስላልቻሉ አሁን እግዚአብሔር ይመስገን፣ ጊዜያችን እስከሚመለስ እንግዲህ እዚህ ሆነን እናያለን። እዛ ለመሄድ ምን ያስፈልጋል ብዬ ነው፣ ገዳም ለመሄድ ምን ምን ያስፈልጋል? ወይ ይቀመጡ፣ እስቲ ትንሽ ደቂቃ ላወራዎት ፈልጌ ነው። ትንሽ ደቂቃዎትን ይስጡኝና እንደው ላወራዎት ፈልጌ ነው። ከቻሉ እዚህ ቋስ ቁሚም እንዳላወራዎት። ኧረ ችግር የለም። እሺ ይግቡ፣ ይዱ፣ ይግቡ፣ ችግር የለም። ይከብደኛል? ገዳም ለመሄድ አሁን ገዘ ባኮትን በማርያም አይደለም እዚሁ ነን ነው። ችግር የለውም። እርሶን ለማገዝ ስለፈለጉ እኮ ገዳም ለመሄድ ያው ድሆች ብዙም ጊዜውን ጥገት የላቸው እና እኛ እንደዚህ ብለው ሲያዩን ምንም እኛን እንፈልጉን አይችሉም። እኛ ግን እግዚአብሔር ከኛ ጋር አለ እና እነሱን ከምናስቸግር በዚቹ በዓለም ብንኖር። ስለዚህ እዛ የመሄዱን ሀሳብ ተውታል፣ ትቸዋለሁ ምክንያቱም ከማየው አንጻር ብዙ ድክመቶች እንዳሉ ነው እያየሁት ያለሁት። ግን በዚሁ እየጸለይኩ እንድኖር ነው፣ በዚሁ እየሰራው እየጸለይኩ እንድኖር ነው። ምን ያህል ይከፍላሉ የቤት ኪራይ? ሁለት መቶ አምሳ ሁለት ሺ አምስት መቶ ይከፍላሉ። ሁለት ሺ አምስት መቶ ይከብዳል ኖሮ። እግዚአብሔር ይመስገን ድንግል ማርያም ይህንን ቀንሱልኝና ልውሰድ ስንት እንድቀንስልህ ትፈልጋለህ? አይ ያው እርስዎ የሚያዋጣውትን እኔ ስላየሁኝ ሲሰሩ ያው እንደምታየኝ አሁን እኔ በርጅና እድሜ ላይ ያለሁት አይኔ ይደክማል። እግዚአብሔር ይመስገን ግን የጸሎቴ ብዛት ይህን ለመስራት ይችላል። አንገት ያደክማል፣ እጅ ያደክማል፣ አይኔ ያፈዛል። እና የሰው እግዚአብሔር የሰጠኝን እጅ ይዤ እንዳለ ምን ነው እዚህ ጋ የተቀመጥኩት ሰርቼ በአቅሜ ጉልበቴ እስካልደከመ ሁሉ ነገር እስካላለቀ ሰርቼ ልቦና ያላቸው እግዚአብሔር ልጆች ምንም እያሉኝ እንድኖር ነው የፈለኩት እንጂ ይህንን ስምንት መቶ ብር ብትገዛው ምንም ማለት አይደለም። እኔ አራት መቶ ብር ከፍዬበታለሁ፣ ጠይቀህ አራት መቶ ብር ነው እና እሱም እሷን ብትሰጠኝ ምንም ማለት አይደለም ለአንተ። ጎበዝ ሰው ከሆነች ሁለት አመት ሶስት አመት ትጠቀምበታለች። ኔግኖስ እጅ ክሮጋ ነው የማደርገው አይ ካልክ ደግሞ ሰባት ውሰደው፣ ስምንት መቶ ብር ልክፈል። አሳማኝ ምክንያት ነው የነገሩኝ። አሳማኝ ስለሆነ ስምንት መቶ ብር እንግድ፣ ማርያም ትባርክ። ተወዳድ ከሆን ባረክ ጸጋ ይብዛ፣ እድሜ ይብዛ። ቅዱሳን መላእክት አብረው የሆኑ እንዳንተ አይነቶች በመሬት ጸጋውን የሚያበዙ የእግዚአብሔር ማረፊያ ቅዱሳን መላእክት ማረፊያ ይጥፋአልጨረስኩም እኔ ባላደራው እባላለሁ። የሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ ብርቱና ጠንካራ እናቶች አደራ ድርስ እያሉ ይልኩኛል ሰዎች እና ስ ይችን ያዙ እስቲ እሺ የኔ ጌታ ድንግል ማርያም ትባርክ እየተባረክ የተቀደስ ክሁን በሄድክበት ሁሉ ድንግል ማርያም ትቀደስ የተባርክህ ሌላ የለኝም እስካለሁኝ በህይወቴ ጸልይልሃለሁ አንተም ደግሞ ከዚህ ትደግ ብለህ ጸልይልኝ ጌታ ቅዱሳን መላእክት ይባርኩ ቅዱስ ቅዱስ ቅዱስ እግዚአብሔር ይረፍብህ ይረፍብህ መሬቱ የሚመለስበት የሚባረክበት ይሁን በአንተ ብዬ ጸልያለሁ ስንት ብር ነው እኔ እንጃ አላወኩም፣ አላወኩም። አስር ሺህ ብር ነው። እንግዲህ እኔ የለኝም። እኔ የምሰጥህ እነሱ ነው የሚሰጥህ። እኔ አይደለሁም የምሰጥህ፣ እነሱ ናቸው የሚሰጡህ። እኔ አይደለሁም የምሰጥህ። ስለዚህ ምልህ ምርጫ የለኝም። የእሱ ነው የሚበልጥው፣ የእነሱ ነው የሚበልጥ። ምን ያደርጉበታል? በቃ እሰራሁበታለሁ። ወደ የዘመንን በሙሉ እስካለሁ እየመረኩ እኖራለሁ። በቃ ያገኙትን ነገር ሰፋርጊ ለመስራት እንደረዳኝ ድንግል ማርያም ትርዳ። አሜን። ምሰጥህ የለኝም ምሰጥህ እሱን ብቻ ነው ደግሞ የእሱ ነው ታላቁ። ይቺ የምድር የምድር ናትና ያኛው አላፊውን ሙሉን ይስጥህ። የምትገባበት ያድርግህ። በጣም ነው ማስገባ እንግዲህ ከበዛብኝ እንዳላለቅስብህ ይቺ ልጨመራለሁ። እሺ፣ እሺ። ስንት ሆነ አሁን? አንድ ላይ ሀያ ሺህ ብር ሆኖ ሀያ ሺህ ብር ምን ልስጥህ? እርስ አሁን እግዚአብሔር ማመስገን ነው። ሁሉ ያደረገው እግዚአብሔር አይደለም፣ እግዚአብሔር ይመስገን ማለት ነው። እቺን የመጨረሻ ልጨምርልዎትና አምስት ሺህ ነች። እሺ በድምሩ ስንት ሆነ? ይህንን ገንዘብ እኔ አይደለም የሰጠሁት። እኔ ቀደም እንደነገርኩት ባላደራው እባላለሁና ይህን ገንዘብ እዚህ ሀገር ውስጥ ያሉና ውጭ ሀገር ያሉ ሰዎች ሀምሳ ሀምሳ ብር አዋጥተው የሀምሳ ብር ቻሌንጅ ብለን ሀምሳ ሀምሳ ብር አዋጥተው ነው የላኩትና እነሱን ይመርቋቸው በደንብ የድንግል ማርያም ልጅ ኢየሱስ ክርስቶስ አገራችንን ሰላም ያደርገን። አሜን። ከዛም ያሉ ከዚህም ያሉ በአንድ ላይ እንድንኖር ያድርግ። አሜን። እንደገናም ደግሞ የሰፋውን የለማውን ያንን የድሮውን እንደገና መልሶ ያምጣልን። አሜን። ከዚህ በላይ ደግሞ እንግዲህ ብዙ አለ። ይመርቁ ይባረኩ፣ ይመስገኑ፣ ድንግል ትባርካቸው። ሁልጊዜ ግን ቅዱሳን መላይክት እንዳይረሱብን የሀገራችን ፍቅር ያ የነበረው የቅዱሳን የመላይክት አሁንም አሉ። በእርግጥ እንዳንተ ያሉ እነሱ እንዳይረሱብን እግዚአብሔር እዳም ብዬ ነው መሰለኝ። ምናልባት አሁን ይህንን ነገር ቪዲዮ የሚያዩ ሰዎች እርስዎን ማገዝና መርዳት ከፈለጉ የሚያገኙበት ስልክ ቁጥር አሉት? የእርሶ ስልክ የእኔ ስልክ ቁጥሩን ይንገሩኝ ቁጥሩን ይንገሩኝ። ቁጥሩን አልችለውም። እሺ፣ ለእኔ ይስጡኝ፣ ይስጡኝ። እንግዲህ አወጣዋለሁ። ባንክ አካውንት አሉት? አለችኝ። መቶ ብር ናት ያለችኝ። እሷንም ያወጣዋት። ይሄ ለዲጂታሉ እንትን ሲባል ነው። ያውቃለሁ። አያውቁትም? የሱን ባንክ አካውንቱን ያውቁታል? አላውቀውም። አያውቁትም። ቡኩን አልያዙትም? አልያዝኩትም። እሺ እርሶዎ ስልክ ቁጥር 0970906767 ነው። ምናልባት ማገዝ የሚፈልጉ ሰዎች ካሉ በዚህ ደውሉ ሎታል። እሺ፣ ገንዘቡን ግን እንዳይወስዱብዎት ውስጥ ያስቀምጡ፣ ባንክ እንዲያስቀምጡ፣ አሁን እዚሁ ከውስጥ ያስገቡት። ስላገኘሁት ደስ ብሎኛል። እግዚአብሔር ከእርስዎ ጋር ይሁን። አመሰግናለሁ። ደህና